ይኸውማ እዚህ ጋ የሃይሚን ብቃት አለማድነቅ አይቻልም። እዚህ ጋ ደግሞ ቢኒ ናፍቃችሁኛል እያለ ይገኛል። ቤተሰቦች ዛሬ በርከት ያሉ አዳዲስ ነገሮች እንጂላችሁ መጥቻለሁ። ላይክና ሼር፣ ሰብስክራይብ እያረጋችሁ እስከ መጨረሻ አብራችሁ እንድቆዩ በትህትና ተጋብዛችኋል። በመጀመሪያ እንግዲህ ትናንትና ሃይሚ ቦራ እንደ ሚኪ ሆኖ የተለቀቀ ቪዲዮ ቶክ ላይ ነው የተለቀቀው። አይቼዋለሁ፣ ወደ ያየሁት እና በጣም ግራ ገብቶኝ ገርሞኝ እያየሁት ነበር። ማለት የኢትዮጵያ ፊልም ማለት ነው ከአንድ ሰዓት ተኩል በላይ ነው የሚሰራው ብዙ ጊዜ ሁለቱ ትምህርት አዘል ነው ግን ከነሱ በላይ የነዚህ የሶስት ልጆች ማለት ነው ሶስት ደቂቃ ምናምን የሰሩትኝ በጣም ብዙ ትምህርት አዘል ብዙ ነገሮችን የያዘና የሰበሰበ ነው። ሲቀጥል ደግሞ በጣም ብዙ ጊዜ ሀይሚዬ ትወና ውስጥ ብትገባ አርቲስት ብትሆን ትችላለች። በጣም ብዙ ጊዜ ነው የምናገረው ይሄን ነገርና የሀይሚ ትወና የሀይሚ ብቃት። ልጁም በጣም ጎበዝ ነው፣ ምንም አይነት እንከን አይወጣለትም ግን እዚህ ጋር በጣም ቀልቤን የሰበው ነገር ማለት ነው፣ ምን አይነት ምን አይነት ትምህርት አለው ካላችሁኝ፣ አንደኛ ፍቅር በግድ እንደማይሆን፣ ሁለተኛ ነገር ደግሞ አንዳንድ ሴቶች የሆነ ሰው ያፈቅሩና ሕልሙን አላማውን የወደፊት ብዙ ነገሩ ይነግራቸዋል፣ አደለ? አብሮ ከእሷ ጋር ያልማል። ግን የሆነ የተሻለ ሰው ሲያገኙ ምን ያደርጋሉ? ላሽ ብለውት ወደዛ ወደ ተሻለ ሰው ይሄዳሉ ማለት ነው። ስተነትንላችሁ ቤተሰቦችን በመጀመሪያ ግን ብቃታቸውን ቡራም ተደሞበታል። ሀይምዬም እንደዚሁም እውነት እናመሰግናለን። ሜኬ ትችላለህ፣ አስገርመኛል ብላለች ሀይምዬ። ቡራም ደግሞ ያበደ ነው ብሎ መነፅሩን አድርገው እንዴት ነው ቦስ፣ እንደ ቦስ ማለት ነው። እና ወደ ፊልሙ ወይንም ደግሞ ወደ ስራው ጋር ሲመጣላችሁ፣ በእርግጥ ልጁ እንደነገርኳችሁ በጣም ብዙ ስራዎችን ሰርቷል። በጣም ገራሚ ጀግና ይችላል። በቃ ከአንዳንድ አርቲስት ከሚተውኑት የተሻለ የተሻለ ነው። የምር ችሎታውን ቴቶክ ላይ ያሳየ ነው። እኛና የመጀመሪያው ምን መሰላችሁ? ልጁ ከሀይሚ ጋር ሀይሚን ይወዳታል፣ ያፈቅራታል ስላችሁ፣ ሀይሚ ትክክለኛ ሀይሚ ሳይሆን እንደ ድራማ የተሰራውም ማለት ነው። እና ከእሷ ጋር ብዙ ህልም አለው ለእሷ ስጦታ ገዝቶ ስልኩን ደግሞ ለፍጤ ነው ይሸጠለትና ስልኩን ሸጦ ለእሷ ስጦታ ገዝቶ ምናምን በጣም ብዙ ነገሮች አድርጎ ወደ እሷ ሲመጣ ሀይሚዬ ከሌላ ሰው ጋር ያው ከብሩኬ ጋር ማለት በቃ ከብርቄ ከሀይሚ ከሚጌ ያሁ ላውራ ማለት እንትን እንዳይላችሁ ምሳሌ እየሰጠ ነው የሚሄደው። እና ና ሀይሚዬ ከቡራ ጋር ሲያገኛትኝ በጣም ደንግጦ ስጦታውን ሲጥለው መሬት ላይ ሲወድቅ ሀይሚ ብሎ አጠራሩ ሀይሚ ደግሞ መለስ ስትል በቃ ገራሚ። ይሄ ምንድን ነው የሚያሳየው? አንድ ወንድ የሆነች ሴት አለች፣ በጣም ይወዳታል፣ ከእሷ ጋር ህልሙን አልሟል። ግን ያቺ ሴት ምን አደረገች? ትታው ከሌላ ወንድ ጋር ሄደች። ይሄን ፊሊንግ ነው የሚያሳያችሁ። እዚህ ጋር ደግሞ ቡራ የተናገረው ነገር አለ እሷ መቼም ከአንተ ጋር መሆን አችልም። መጀመሪያ ኮተትህን ቀይር። ለዛ ነው እንደዛ ያልኳቸው። እሱ ፍቅሩን እያለመ እሷን እያለ ብዙ ነገሮችን እያደረገ መጀመሪያ ላይ የሚናገራቸውን ነገሮች ማለት ዘፈን ነገሮች ስላሉት ነው እንጂ ሙሉን ባስገባላችሁ ደስ ነው የሚለኝ። ማለት በዚህ አመት ከወደድኩት ስራዎች አንደኛና የመጀመሪያውን ደረጃ የምሰጠው ይሄ የሶስት ደቂቃ የተሰራው እንደ ፊልም በሉትኝ፣ የሶስት ደቂቃ የተሰራው ቪዲዮ ይሄ ነው። እና ልክ ቡራ ምናለ፣ መጀመሪያ ያንተ መሆናችልን፣ መጀመሪያ ኮታትህን ቀይር። ስለዚህ ያቺ አንድ የምትወደው ሴት ነበረች፣ ግን በብር ቀየረች እሱ ስለሌለው ወዳለው ሄደች። ያን ነገር ነው የሚያሳየው። እንደገና ደግሞ መጨረሻ አካባቢ አይታችሁ ከሆነ ሀይሜን ጭምቅ አድርጎ ይዞ እያሰቃያት እያለ ቡራ ደግሞ ከፊት ለፊት ቆሞ ነበር እና ያ ደግሞ ምንን ያሳያል? ፍቅር በግድ ሳይሆን ፍቅር በፍቅር እንጂ የሚቀየረው በግድ አይሆንም። እና ልክ ሲለቃተኝ እያለመ እያለመ ሲለቃተኝ ሀይሜ ተንዳድዳ ወደ ቡራ ነው ሄደችው። እና ብዙ ጊዜ ሴቶችን በግድ በፍቅር ሳይሆን በግድ ይዛችሁ የምትቆዩ ወንዶች ማለት ነው የሆነ ሰዓት ላይ ስለቋቸው እናንተን ትተዋችሁ የሉም ትተዋችሁ ሄደዋል። ይሄን ነገር መማር መቻል አለባችሁና ፍቅርን በፍቅር እንጂ በግድ እንደማይሆን ተምሬበታለሁ። እንደዚሁም ደግሞ አንድ ወንድ ልጅ ከአንድ ሴት ልጅ ጋር ብዙ ህልም ኖሮትኝ ግን ብር ስለሌለው ብቻ ትተው እንደምትሄድ በጣም ብዙ ማለት እናንተ መማር ከፈለጋችሁ ብዙ ነገሮችን አካቶ የያዘ ነው። ቤተሰቦች የብሬ ነው ምላችሁ፣ በጣም የተመችኝ፣ በጣም ገራሚ ብዬ በአስር ጣቴ የምፈርምለት ስራ ነው ከምታስቡት በላይ እንደዚሁም ሀይምዬ ደግሞ ስቶሪዋ ላይ መጀመሪያ ትልቅ ጸጋ ራስን መሆን ወይም ራስን መውደድ ነው ብላለች። እንደዚሁም የተለያየ ሪፖስት እያደረገች ትገኛለች። ማለት እያንዳንዱ ነገር ለማየት ሞከርኩኝ። እና ምንድን ነው የሚለው፣ ምንድን ነው መልእክቱ የሚሰጠው? በህይወታችሁ ላይ ወይም በሶሻል ሚዲያ ላይ ብዙ ስለሚመክር ወይም ብዙ ነገሮችን ሼር የሚያደርግ ሰው አለ እናንተ ያንንም ያንንም የምታዩ ከሆነ የራሳችሁን ማንነታችሁን አንደኛ ታጣላችሁ፣ ሁለተኛ ግራ ትጋባላችሁ፣ ሶስተኛ እንዴት ነው አዙሬት እንደያዘው ሰው ነው የምትሆኑትኝ። እና ምንድን ነው መልእክቱ? ቤተሰቦች መጀመሪያ ራሳችሁን ሁኑ። መጀመሪያ የራሳችሁን ገጸ ባህሪ አውጥታችሁ ተውኑትኝ። ከዛ ከቻላችሁ ሌላን ሰው ወደ እናንተ ማምጣት ነው። ካልቻላችሁ ግን በሰው ከመመራት ራሳችሁን ሁኑ። ቅድሚያ ለራሳችሁ ስጡ። ራሳችሁን ውደዱ። ብዙ ጊዜ ግራ እንጋባለን። ከራሳችን ጋር ተጣልታችሁ ታውቃላችሁ ከራሳችሁ ጋር ትጨቃጭቃላችሁ እንደገና ልትጣሉ ሁላ ትችላላችሁ ብዙ ነገሮች አሉ ጥያቄ ምልክቶች ይህም ምንድን ነው የሚያመጣው የራሳችንን ገጸ ባህሬ ሳንጠቀምበት የሌሎችን የሚመክሩ ወይንም ብዙ የሚናገሩ ሰዎች አሉ ታቃላ ሶሻል ሚዲያ ላይ እና የእነዛን በይበልጥ በብዛት ስለምንሰማ ለዛ ስለሚጋጭ ነው። እራስ በራሳችን ማንግባ እና ብቻ በአጠቃላይ ደስ የሚሉ ነገሮች ነው ሼር የምታደርገው ሀይሚዬ፣ ቴንኪ የኔና፣ ቢኒም ደግሞ ከዱባይ ሀይሜና ቡራ ናፍቃችሁኛል። ድጋሚ ወደ ዱባይ መቼ ነው የምትመጡት? ሀይሚ ሲው እያለ ይገኛል። ከዚህ በፊት ከእነሱ ጋር የተቀረጸ ቪዲዮ ላይ በኦሮምኛ ዘፈን ልብ እኮ የሚለውን አቀናብሮ ቲቶክ ላይ ለቋል ማለት ነው እና ሀይሚዬም ሪፖስት አድርገውታል። እውነት ነው ሀይሚና ቡራ ያልተናፈቁ ማን ይናፈቃል? እንግዲህ ቢኒ ወይ አንተ ወደ ሀገር ትገባለህ ደግሞ ስፖንሰር አርገ ድጋሜ ወደ ዱባይ ተወስዳቸኋል። በነገራችን ላይ በዚ ፀሐይ ውስጥ ይቅርባቸው ትንሽ የሆነ ፀሐዩ በረድ ሲል ምናምን ስፖንሰር አርገ ወሰዳቸው። የዚህን ያል ከናፈቁ ማለት ነው። ወይንም ደግሞ አንተ ሀገር ቤት መግባት ነው። በነገራችን ላይ እንኳን አይደለም በቅርብ አውቋቸው፣ እሱ ቀርቶ እኛ ራሱ እንደዚ በስልካችን ለምናያቸው እንዴት እንደሚናፍቁን ማለት፣ ቀን በቀን ቪዲዮ የማይለቁ ከሆነ በጣም ነው ሚስ የምናደረጋቸው ሁላችንም ማለት ነው። እኛና እንግዲህ ቻለው በማለት አጽናናሃለሁ። ሌላ ምንም ልረዳህ አይችልም። እንደዚሁም ደግሞ ትናንት እና ደግሞ ብዙዎቻችሁ ልክ እንደ እኔ ጉዝግብግብ ብለን አለ ቡራ ለምንድን ነው ያልተከራከርላት? ብዙ ጊዜ እንደዛ የሚለው ምናምን ብለን እኔም ብያለኝ እናንተም አንዳንድ ልጆችን እያየው ነበር። እውነት ነው። ለምንድን ነው የማይከራከርላት ለሀይሚ? እንደዚሁም ደግሞ እናንተ ቪዲዮ የምሰሩትን እነ ሀይሚ እነ ቡራ ያዩታሉ የሚልም ጥያቄ ነበረ። ጥያቄውን ሲመልስላችሁ አው ያዩታል። ለምንድን ነው የሚያውካላችሁ ማለት ነው። ሁሉንም ላዩ ይችላሉ ግን ያዩታል። ለምን ብትሉ ማንም ሰው ፎቶ ሲለጠፍ ስለእኔ ምንድን የተወራው ብሎ ገብቶ ያያል፣ ቤተሰቦች። እሺ ለዛም ነው ብዙ ጊዜ ለሀይሜም ለቡራም ተጠንቀቁ አስተያየት ስሰጡ ማለት ሜይቢ ነገ በአካል ብታገኟቸው፣ ታፍራላችሁ። የምትሳደቡ ወይ ሀይሚን ወዳችሁ ቡራን ዝቅ ከፍ የምታደረጉ፣ ወይንም ደግሞ ቡራን ወዳችሁ ሀይሚን ከፍ ዝቅ የምታደረጉ ታፍራላችሁ። የምር ነው የምታፍሩትኝ፣ እና ለዛም ነው ተጠንቀቁላቸው፣ ለስሜታቸው ምናምን ብዬ ብዙ ጊዜ ቪዲዮ የምሰራው። ኢቭን እንኳን የተመቻቸው ሰው ካለ ሰብስክራይብ ያደርጋሉ፣ እንኳን አደለም ማየት ማለት ነው። ከዚህ በፊት እንዲያውም ከአንድ ሁለት ታይቻለሁ፣ ሀይሚዬ ሰብስክራይብ አርጋቸው አመተው ሲያሳዩ ማለት ነው። እኔም በህልሜ ሀይሚ ልብ ቅርጽ ሀርቱ ሰታኝ ቤት የመታ ሀርቱ ሰታኝ አይቻሉም። ሜቢያ አይታወቅም፣ አንድ ቀን ትመጣለች ትላላችሁ። እና ቤተሰብ ፕላስ ለማኑም የምክክር ስራ ነው የትናንትናው የትናንትናው የምክክር ስራ ስለሆነ ነው እንጂ ቦራ ባሀይም የሚጨክን ልብ የለውም ሲጀመር፣ አሳልፎ አይሰጥም። ስለዚህ የምክክር ስራ ነው የሚል መረጃ